አልሞላ ጊዜ አበባ አበባ ትመስያለሽ። የፍቅር ምርጫ ያደረገ ስጦታም ጊፍትም እናደርጋለን እንሰጣለን። ወዳችሁና ፈቅዳችሁ ለምትጠልቡኝ፣ ከውስጥ እየመጣችሁ ለምታመሰግኑኝ ሁላችሁንም አመሰግናለሁ። ሁሉም የእኔ ምርጫ ያደረገ ጊፍት እንሰጣለን እንሻአላ ማለት ነው። እናም ቤተሰብ፣ በማድያት የተቸገርሽ፣ በጥቁር ነጠብጣብ የተቸገርሽ እኔ ጋ መላ ጠይቃችሁን መላ አይጠፋ ነው አያችሁት። በሰደልየ ወይም በተለያየ ቦታ መግዛት ከፈለጋችሁ ይሄንን፣ ፋርማሲ ላይ ግን ብዙ ቦታ አይገኝም። እኔ ብዙ ቦታ ተፈልጎ አልተገኘ። የትም ቦታ ሆናችሁ አደርስላችኋለሁ ማለት ነው። ቤተሰብ ይሄኛው ሰባ ብር ነው ዋጋው ካላችሁ ከጠይቃችሁኝ፣ ይሄኛው ደግሞ ሰማንያ ብር ነው ማለት ነው። አሰላሙ አሌይኩም ወረህመቱላህ በረካቱ ወደላ። የተከበሯችሁ ውዴ ቻናል ቤተሰቦች እንደት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። ያላ ህዝነት እና ራህመት አይላችሁ። ስራ ጤና ፊያውሉ ነገር ሰላም ነው ከእኔ ጋር አልሐምዱሊላህ፣ ሁሉም ሰላም ነው። ዛሬ እንግዲህ እንደተለመደው መጥቻለሁ። ለእኔ ቤት አዲስ ከሆናችሁ ሰብስክራይብ ላይክ፣ ሼር አድርጉ። ዛሬም እንደተለመደው ምርጥ የፊት የማድያት የቡግር ጠባሰ የሚያጠፋ አበባ እንደኔ ፊት አበባ የሚያስመስላችሁ ብልጭ የሚያደርጋችሁ መድኃኒት ይዤላችሁ መጥቻለሁ። እንግዲህ ፍቅር ጋር የሌለ የለም። ማዘዝ የምትፈልጉ እኔ ጋር ታገኙታላችሁ በተመጣጣኝ ዋጋ። ከእኔ ጋር ደግሞ ማድረስ የማልችለው ቦታ ወደ ሌላ ነጋዴ ሼር አድርጋችኋለሁ፣ ወይም ደግሞ ማግኘት የማትችሉ ቦታው ጠቅሟችኋለሁ። እሱም ምንድን ነው በነጻ አይደለም ያው እኔ ብዙ ነገር አልጠይቃችሁ፣ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እንግዲህ ከኬሳችሁ አታወጡበትም፣ አበረታቱን፣ ሼር፣ ላይክ፣ ሰብስክራይብ አድርጉ። እንግዲህ ቻናል የተኝቷል፣ ከስራ ከተለያየ ነገር ቢዚ ሆኝ የጠፍቻለሁ። ስለዚህ ፕሊስ ፕሊስ ሼር እያረጋችሁ አበረታቱኝ። እንግዲህ መድኃኒቱ ላሳያችሁ፣ ወላ በጣም አሪፍ ነው፣ አበባ ነው የሚያስመስላችሁ። እኔ እስከዛሬ ድረስ እንቅጭ ንቅጩና እውነት እውነቱ ነው የምንተዋወቀው፣ አልዋሽም በተግባር ያየሁት ነገር ነው። ወደ እናንተ ማስተላልፈው ምክንያቱም አምራለሁ ብላችሁ ብትመለጡ በኋላ ሙሽክላ ፍቅር ጋር ስለሆነ ማለት ነው። ሶ አሁን ላሳያችሁ መድኃኒቱ አብራችሁን ቆይ ቆይ። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ አለች። እኔም የሀቢበንትን ይዣለሁ ይኸው ክሬሙ ይሄንን ነው አያችሁት። በሰደልየ ወይም በተለያየ ቦታ መግዛት ከፈለጋችሁ ይሄንን ፋርማሲ ላይ ግን ብዙ ቦታ አይገኝም። እኔ ብዙ ቦታ ተፈልጎ አልተገኘም ማለት ነው። ብዙ ቦታ አይገኝም። ማግኘት ያልቻላችሁ ሪያድ የሆናችሁ ሁሉም ቦታ አደርሳለሁ በተመጣጣኝ ዋጋ ኦርደር አድርጎ እና ይችም ሳሙና በየሰደልየ፣ በየፋርማሲ፣ በየትላልቅ ሞሎች ፈልጉት። ግን ብዙ ቦታ አይገኝም። ቤተሰብ ግን ከቻላችሁ ፈልጉት። ማግኘት ያልቻላችሁ እኔ ሪያድ የትም ቦታ ሆናችሁ አደርስላችኋለሁ ማለት ነው ቤተሰብ፣ ይሄኛው ሰባ ብር ነው ዋጋው፣ ካላችሁ ከጠይቃችሁኝ። ይሄኛው ደግሞ ሰማንያ ብር ነው ማለት ነው። ፏ ብልጭ ነው የሚያደርግሽ እያንዳንድሽ። ወር ባልሞላ ጊዜ አበባ አበባ ትመስያለሽ። የፍቅር ምርጫ ያደረገ ስጦታም ጊፍትም እናደርጋለን እንሰጣለን። ወዳችሁና ፈቅዳችሁ ለምትጠልቡኝ ከውስጥ እየመጣችሁ ለምታመሰግኑኝ ሁላችሁንም አመሰግናለሁ። ሁሌም የኔ ምርጫ ያደረገ ጊፍት እንሰጣለን እንሻአላ ማለት ነው። እናም ቤተሰብ በማድያት የተቸገርሽ፣ በጥቁር ነጠብጣብ የተቸገርሽ እኔ ጋር መላ ጠይቃችሁን መላ አይጠፋም ማለት ነው። እና እንግዲህ ፍቅር ዶክተር ቢቸግር ልትሆን ነው ስራይኩ ማለት እንደ ዋኔ እስከ ማንሳል ነው። እኔም በዘጠኝ ወር ነው የተወለድኩት። ለማንኛውም እነዚህ የምትፈልጉት ሰዎች ወርደር አድርጎ ቪዲዮ ከወደዳችሁት ሼር ላይክ፣ ሰብስክራይብ አድርጎ እና ፕሊዝ ሼር አድርጎ ቻናሊ ቻናሌ በጣም ቀዝቅዟል። የዛሬ ቪዲዮ ይህንን ይመስላል። እንዳላረዝምባችሁ በቀጣይ ፕሮግራም እስክንገናኝ በዚህ ይሰናበታችኋለው። መልካም መደሪ ይሁንላችሁ። ሰላም አሌይኩም ወራህመቱላህ።